እሱ ብቻ አይደለም። በራስሽ ላይ በሩን ቆልፈሽ ማንም ሰው አንቺ እንዳይገባ ነገርሽ ይቀየር። አሜን። ያማረ ይሁን። አሜን። በእውነት ቦታ ይያዝ። አርሲ ብትኖሪ አልተመቸሽም። አሜን ውጪ ሀገር ብትኖሪ አልተመቸሽም። እንትን ሀገር ብትኖሪ አልተመቸሽም። አሜን ብትኖሪ አልተመቸሽም። አሁን ከዛሬ ጀምሮ ይመችሽ። አሜን አሁን አንቺ ዋናው ችግርሽ አዝነሻል። አልቅሰሻል። ምታወሪው ተሻል ከማቀሊ ዋይ ብለሻል። ይኸውልሽ ልጆችን ማሳደግ እንኳን ከልጆች ጋር መኖር እንኳን ግራ ተጋብተሻል። ኢትዮጵያ ውጪ ኖረሻል። አልተመቸሽም። ታመሻል። እብድ ነች ተብለሻል።

አልተሳካሽም ስለዚህ ልጅ ጅግራ ተጋብተሻል። እሱ ብቻ አይደለም። በራስሽ ላይ በሩን ቆልፈሽ ማንም ሰው አንቺ እንዳይገባ በሩን ቆልፈሽ ሰው አልፈልግም እያለሽ አንድ አዲስ አበባ አንድ ሞጆ አንድ አዲስ አበባ አንድ ሞጆ አንድ አዲስ አበባ አንድ ሞጆ ከኢትዮጵያ ለማውጣት በሩ ዝግ ነው። ባለቤትሽ አልፈልግም ብሏል። ዜጋ ነው ዜጋ ነው። ፈረንጅ አይደለም ፈረንጅ አይደለም።

አይዞሽ፣ እግሯ ውሃ ይዟል እና ኦፕራሲዮን መሰራት አለበት እንዳተባለች እአይማውቻ ምስ አንቲ ብቻ ነሽ የእሱ ባለቤት? አዎ እኔ ብቻ ያገባኝ፣ በህግ በትክክል ያገባኝ እኔ ብቻ አንቺ ነሽ። የዛሬ ሳምንት ግን ደውሎ ልጆቹን ሲደውሉለት ራሱ አያናግርም ነበረ። ከዛ መሀል ላይ ደወለና ልጆቹ ደወሉለት። ከዛ ምን አለ፣ ካናዳ እናንተ እንልካችኋለሁ ከሷ ጋር አብራችሁ ትሄዳላችሁ። ከዛ በኋላ እኔ ትምህርት ቤት አንዴ ብቻ ነው ከፍለው፣ አልከፍልም አለ እና መጥቼ ፓስፖርታችሁን የሷንም የእናንተንም ተቀብዬ ይ ጉ እኮ አስተካክላለሁ አለ። ከዛ በኋላ ግን ሞጆ ደርሼ ስመለስ ሞጆ መጣሁኝና ለወንድሜ የነገርኩት እንዲ እንዲ አለ ስለው ጊዜ አለ አዎ ጥሩ ነው ጥሩ ነው አለ። አይ ጥሩ ውስጤ ጥሩ አይደለም ነው የሚለኝ አልኩት። ተመልሼ ከሞጆ አድሬ ሲሄድ ወደ አዲስ አበባ ሲሄድ ልጆቹ ጋር ቪዲዮ ልኮ ልጆች ናቸው ልጆች ናቸው፣ ሌት ልጆች አዲስ አበባ ናቸው ልጆች አዲስ አበባ አዎ። እና ያለውን ለወንድሜ ነገርኩት። ከዛ ወንድሜ በጣም ደስ አለው። አይ አልኩት እኔ ደስ አላለኝም፣ ያለው ነገር ጥሩ አይደለም። አንድ የሆነ ሚስጥር እንዳለ አውቃለው ስለ ጊዜ አረበ፣ ዝም በይ ዝም በይ። አንቺ ብቻ አልሄድም አልኩት። አይዞሽ፣ ያውልሽ ታይ ናርዲ ምትባል አንድ አበሻ ሴት ከሷ ጋር ናት አሁን፣ እቺ ናርዲ ተዳራቸው ያማረ እንዳይሆን ነገራቸው እንደተስተካከል የልጅቹ ጉዳይ ያማረ እንዳይሆን ሁለተኛ እጅ ገብታ እያሰቃየ ቻለችው ሴት ናት። መንፈሷን ዛሬ ሽባ አርግ ያለው። ሁለተኛ አንቺ ደግሞ ከዚህ ቦታ በክብር ትወጫለሽ። አሜን። እግዚአብሔር ያየልኝ ሰው እኔን ማልተጀምር ያለሽ። አሜን። እስከምትገረሚ ድረስ አንድ ሰው አይልም። አሜን። አንቺ ከሷ ጋር አንሷ ምን አይልም። አሁን ለእሷ ብቻ ስንጸልይ አይደለም አጠቃላይ ለእናንተ ለቤታችሁ ሰላም ይሆናል። አሜን። የገረመኝ ስሜ ኢየሱስ ጌታ ነው። ወደ አንቺ ቤት ገብቼ አሁን ሰባት ሰው ባርክ ሊወጣ ነው። አሜን። በኢየሱስም ሲንሱ አልኩሽ። እኔ ባለ ቤቴ አምስት ልጆች ሳይ አሜን። ሁለተኛ ከቤትሽ ጀርባ በኩል የዶሮ ቤት የዶሮ ቤት የዶሮ ቤት የአርባ በኩል አዲስ የተሰራ አዲስ የተሰራ ዶሮ ቤት። ከዛ ወደዚህ አንድ ጅንጉርጉ የሆነች ድመት እየዘለች ትመጣለች፣ ተመልሳ ትሄዳለች፣ ትመጣለች። እቺ ድመት እናንተ ለመያዝ ትሞክራላችሁ፣ ለማምታት ትሞክራላችሁ፣ እምቢ ብላለች። ቆይ አሁን ኢየሱስ አሜን አይሊ ወይ

ዛሬ እንደዚህ ይሆናል እያዩ አሜን ሰኞ የበረከት ይሁን አሜን እያዩ አሜን ማክሰኞ የስኬት ይሁን አሜን እያዩ አሜን ሮብ የቅባት ይሁን አሜን እያዩ አሜን ሐሙስ የመጎስ ይሁን አሜን እያዩ

ከእግሪ ቤታች የሚሆን መንፈሳ አለ። አንተ ሰው ኢየሱስ አይልም። ኢየሱስ እዛ መጨረሻ ቀይ ሴት የልጅሽ ፎቶ ይዘሻል። ን መጨረሻ ላይ ያለሽው የልጅሽ ፎቶ ይዘሻል።

ምስጥሩን ላውጣ፣ ይውጣ። ይሄ ልጅ እርቁሃል። ይሄ ልጅ ወጥኋል። ይሄ ልጅ እርቁኋል። ይሄ ልጅ ወጥኋል። ይሄ ልጅ እቤት እንድውል አይፈቅድም። አይምሮን ጥላት ዘግቱኋል። ቸርች ከተባለ ይሄ ልጅ ቸርች ያለ ሶን ከዚህ በፊት ይወዳል፣ አሁን ግን ይሰድብሃል። አይፈልግም፣ አይፈልግም። ከቸርች እርቁሃል። ዋነ ዘ ልሽ ልጄ ተራ ቦታ እንዲወርቅ አልፈልግም፣ አይደለም እ አልፈለግም አይደለም። ዋናው ጸሎቱ ይችላል፣ ጮህ ይችላል። ወደ እግዚአብሔር ቤት እንድመለስ አይደለም? ፎቶ ይዘሽ የምትዞሪው ለዛ ነው። ወደ እግዚአብሔር ቤት ይመለስ ነው። ወደ እግዚአብሔር ቤት ይመለስ ነው። አሁን አለም በጣም አጨናንቋል። አለም ውስጥ ነው ያለው፣ ወጥቷል ከቸርች፣ አይሰማም። አሁን ወደ እግዚአብሔር ቤት እንድመለስ አይደለም? ይኸው በላይ ላይ ያለው ኃይል እንቺ ይዘሽ ቻው። እና ሳምንት ትመጫለሽ ወደዚህ ቦታ ለምስጋና ነው። አሁን ባለቤት ጋር ሄጂ እንዳይልሽ። እሱ አንድ ቦታ አይቀመጥም፣ አንድ ቦታ አይቀመጥም፣ አንድ ከተማ ቢሞት አይቀመጥም፣ ይሄዳል። ለ10 አመት አብረን ነበር፣ የተቀመጠ ነው። ከዛስ ከዛ በቃ አይምሮ ተቀያየረ። ምን እንደሆነ አላቀም፣ እንደ መንፈስ ጭንቀት ነገር አድርጎት በቃ ሁሉ ነገር እኔ አንቺ እንዲያርገሽኝ፣ እንዲያርገሽኝ ይለኛ። እኔ ምንም ያረኩት ነገር የለም፣ እግዚአብሔር ያውቃል። በኔ ላይ ሰርተሽ አስደገመሽ። አይ አዎ፣ አዎ። በኢየሱስ ስም መንፈሱ ደብረ ዘይት አሰርታ ባህለች እና እናታችሁ ነች። ይህንን ያሰራችሁ ደብረ ዘይት ሄዳን ያሰራችሁ ራሱ ይደውላል። አሜን። ራሱ አካውንትሽ ላይ ያስገባል። አሜን። ራሱ ሙሉ ወጪ ያሞላል። አሜን። ራሱ ሙሉ ይወዝዳል። አሜን። ቤት ይፈርሳል። ገና ይፈርሳል። አይሸጥም። አሜን። ያራማቶ ኢየሱስ ጌታ ነው። አይሸጥም። ከተማም አይደለም፣ ከተማ ወጣ ብሎ ነው ያለው። አሜን። የእሷ ቤትና ባቡር ጣቢያ አ ይሄ ቤት አይሸጥም። አሜን። ይሄ ምረት አይሸጥም። አሜን። ገና እዛ ቦታ ለእግዚአብሔር ይከበራል። አሜን። ገና አንቺ ደሞ የብዙዎችን እናት ይሆናለች። አሜን። ከዛሬ ጀምሮ በር ዘግተሽ አትቀመጪ። አሜን። አሜን።

በቃ እንዳይናገራት ራሱ እግዚአብሔር በቃ አለ ወንድሟ ማለቴ እኔ ባለቤት ነው በጣም ነው የሚቆጣው እንዴት በቃ አሜን በይ ተናጠቂ እንደዚህ ነው እግዚአብሔር ሞኝነት ነው ይላታል በጣም አልናጠቂም ትላለች በጣም በቃ እናጠቃለች ትላለች ዛሬ ግን በጣም ተፈታለች እ ዛሬ ተፈታለች እ ይሄ ጉባኤ ዝም ብለሽ ይኸውልህ እኔ ብያየሁ አንቺ ኢየሱስ ጌታ ነው አንሶ ከነገ ኢየሱስ ጌታ ነው አይ ሊም ወይ ኢየሱስ ምጅሽ እራሱ ባለቤትሽ ታዞልሽ እሽ ብሎ ወጅሽ ይገባል። መንፈሱ መጥቼ ያለው ደግሞ ያንቺ ሰላም ሆኗል። ክፉ አገኝሽም፣ ቤት አይሸጥም። ሁሉ እያማረ ሆኗል፣ ተስተካክሏል። በሰላም ግቢ በምስጋና እንገናኝ።